አሰላሙ አለይኩም ወራህመቱላሂ ወበረካቱህ ድና የተከበራችሁ የቻናል ቤተሰቦች እንደምንላችሁ። ዲን ቀደም ብላችሁ እንዳያችሁ ዛሬ እንግዲህ የመጣሁበት ዋናው ነገር እቃ ማዘዝ ለምትፈልጉ እህቶች እንዲታበረታቱኝና እንዲታገዙኝ፣ እንደዚሁም ደግሞ ደቡብ ወሎ እንግዲህ ደሴ ዙሪያ ሀይቅ ወረባቦ እስከ ውጫሌ መርሳ ድረስ እስከ ወልዲያ ድረስ ያላችሁ እህቶቼ ማበረታታት እኔን ለማገዝ የምትፈልጉ እቃ ማዘዝ ለምትፈልጉ እህቶች እኔ ያለሁት ወዛዙኝ ለማለትና መስራት ፍላጎት ጎቱ ስላለኝ ላስተዋውቃችሁ ብዬ ነው የመጣሁት። እንግዲህ ብዙዎቻችሁ ለምን እቃት አትታዘዥም ለምን አሰሪ ምናምን እያላችሁኝ ነው። ብዙዎች እህቶች የተለወጡት በእናንተ ገዛ በእናንተ ማበረታታት ነው፣ እና እኔም ከጎን የሆናችሁ እንዲታበረታቱኝ ስል እንግዲህ በቅድሚያ ጠይቃለሁ ማለት ነው። እና እንግዲህ አንዳንድ እህቶች እቃ ጠይቂልን እንገዛለን ምናምን ይሉኛል። ያው እኔ ደግሞ ታውቃላችሁ ለሚገዛ ሰው ለሚገዛ ሰው ችግር የለውም። ለምን አንድ ቀን ሙሉ አይደለም ሁለት ቀን፣ ሶስት ቀን ህጂ እቃውን ተከራክሬ ገዝቼለት በታማኝነት ማድረስ ስራ ይሆናል ማለት ነው። ያ እንግዲህ ለራሴ ስል ነው የማደርገው። በታማኝነት ሰርቼ በታማኝነት በቃ የሚያምኑኝን ሰዎችን ማገልገል ደስ ይለኛል ማለት ነው እና ወደፊት እንግዲህ ይህንን ስራ ሰራለሁ ብዬ አስቧለሁኝ። እናንተ ካገዛችሁኝ፣ እናንተ ካበረታታችሁኝ፣ ካዘዛችሁኝ እንግዲህ ሰብስክራይብ እያደገ ነው። በዛ ላይ ደግሞ የማታውቁኝ ሰዎች አዎ፣ አታውቁኝም፣ ትፈራላችሁ። አዲስም ስለሆንኩኝ ይሆናል ማለት ነው። ግን መስራት ያለብኝ ለራሴ ስል ነው ማለት ነው። ለራሴ ስል ነው፣ ለራሴ ስል ነው፣ ታማኝ መሆኑ እና ማዘዝ ለምትፈልጉ ሰዎች ጠይቁኝ። በውስጥ ስልክ ቁጥር ያለ ጠይቁኝ ህጄ ጠይቄ ዋጋውን እንደ ራሴ ተከራክሬ እንደ ራሴ አይቼ እገዛላችኋለሁ። ለእኔ የምታስቡልኝን እንደ ማንኛውም ሰው እንደምታስቡት ሳይካበት ሰጡኛላችሁ ችግር የለውም ማለት ነው። ለእኔ የምታግዙኝን እና ማዘዝ ለምትፈልጉ እኛ ታማኝ ሰዋተን ነው። እንደዚህ ነው ብላችሁ ለተጨነቃችሁ ኑ፣ በታማኝ እሰራለሁ። ኢንሻላህ አላ ስብን ታላ ከሸይጣን ውስወሳ አላ ይጠብቀን። ሸይጣን ነው ሰውን የሚያሳስተው፣ ኃይቀተን እና ነፍስያ ነው ነፍስያችንን ከገታን እና ከሸጣን ውስወሳ ከሸጣን ውስወሳ ውጭ ከሆነ ባለ ተማም ተማምነን ተወከልን አላላህ ብለን እስከሰራን ድረስ የምንከስረውም የምትከስሩትም ነገር አይኖርም ማለት ነው እና ኢንሻላህ ወደፊት እየሰራሁኝ ላሳያችሁ ቃል እገባለሁኝ። እናንተም ላይክ ሰብስክራይብ እያደረጋችሁ ቪዲዮዎችን አበረታቱኝ። ሁለተኛ ደግሞ አንደኛውን ቻናሌን የቃ ማድረግ አለብኝ ብዬ አስባለሁኝ። ያንን ደግሞ ይሄንን ከስደት መልስ አድርጊ ወይንም ሀዲያ ሀይቅን አድርጊው የምትልህቶቼ በኮሜንት ጻፉልኝ ማለት ነው። ያምላችሁ ግዴታ እቃ የማወጣበት ቻናል አንድ መሆን አለበት። ገባችሁ? አሁን ለምሳሌ እዚህ ብሎግ እየሰራሁኝ ደግሞ መልሼ እቃ ማውጣት ምናምን፣ እንደዚህ በቃ የተለያዩ ቪዲዮዎችን አንድ ቻናል ላይ መንፖሰት የዩቱብ ህግ አይፈቅድም። ያስላችሁ እይታው እየቀነሰ ነው የሚሄደው ማለት ነው ምክንያቱም ቭሎግ ያስለመዳችሁ ከሆነ ቭሎግ ነው መሆን ያለበት። ድራማ ከሆነ ድራማ ነው መሆን ያለበት። ፕራንክ ከሆነ ፕራንክ ነው መሆን ያለበት። ዩቱብ መሰራት ያለበት ባህሪው ማለት ነው እና ወይ ይህንን ዩቱቤን ከስደት መልስ ዩቱቤን ወይንም ሀዲያ ሀይቅ የሚለውን ቻናል የገበያ ነክ ነገሮችን የምለቅበት ይሆናል ማለት ነው እና እናንተ ማንኛው ይሻላል? እናንተ ደግሞ በሀሳብ ገድፉኝ ማለት ነው። ማንኛው የተሻለ ይሆናል? ከስደት መልስ በዚሁ ይቀጥል፣ አንዳንድ ነገሮችን ቪዲዮ ፖስት አደርጋለሁ። የቀን ውሎዬን ምናምን አለ አይደለ? ብሎግም ሰራሁ ምንም ሰራሁ በዚህ ልቀጥል፣ እቃ ምናምን ደግሞ በዛኛው ላውጣው። እንደዛም በማንኛው መስራት እንዳለብኝ እናንተ አበረታቱኝ። ወይንም ሌላ ቻናል እንግዲህ መክፈት ካለብኝ ሌላ ቻናል ከፍታለሁ ማለት ነው። እና ለምን መሰላችሁ በቃ አንድ ነገር አንድ ቻናል አንድ ነገር ይዞ ነው መጓዝ ያለበት። ብዙዎችን ካያችኋቸው እንደዛ ነው፣ ብሎግ የሚሰሩበት የራሱ ቻናል አለ፣ እንደዚሁም ደግሞ እቃ የሚያወጡበት ሌላ ቻናል አላቸው። ስለዚህ ለዝም ግዴታ እንደዛ ማድረግ አለብኝ ብዬ ስለማስብ ነው። የናንተን ሀሳብ የናንተን ኮሜንት እጠብቃለሁኝ። ሀሳባችሁን በኮሜንት ግለጹልኝ። እና እንሻላህ እኔ እንግዲህ ወደፊት አንዳንድ ስራዎችን መስራት ይፈልጋለሁ። ሮመዳንም እየመጣ ነው። የዛ ሰው ይበልን አላ ስን ከጤና ካፊያ ጋር ከቤተሰቦቻችን ጋር በሰላም ያደርሰን መስራት ይፈልጋለሁኝ። እንደዚሁም ቤት መረተብ የምትፈልጉ በቃ አላደለ ፍራሽ፣ ብርድ ልሶች፣ የሳላ ትራሶች ምናምን መረተብ የምትፈልጉ ካላችሁስ ቤተሰብ ሰፕራይዝ ማድረግ የምፈልጉ ካላችሁ እዘዙኝ ማለት ነው። አንደኛው እኔን ማገዝ ነው ማለት ነው። እኔን ማገዝ ነው። ያው ታውቃላችሁ፣ ስራ ፈትቼ ነው ቤት ያለሁት። ቤት እየጠበኩኝ ቤቴን ትቼ ህጂ ብዝረፍ ምናምን ብዬ አስባለሁ። ነገር ግን ወጣ እያልኩኝ መስሪያትም ደግሞ አለብኝ ብዬ አስባለሁ ማለት ነው። ወደፊት አይታወቅም፣ የራሴ የሆነ ነገር ይኖረኛል ብዬ አስባለሁኝ። ጓደኛ ካገኘሁኝ የሆነ ነገር ከፍታለሁ ብዬ እያሰብኩ ስለሆነ እስካሁን ድረስ ብቻዬን ለመክፈት አልችልም ብዬ ትቼው ነው ጓደኛ ካገኘሁ ደግሞ የሆነ ነገር ከፍታለሁ ብዬ ወይ መከፋፈያ ወይ የሆነ ነገር ብቻ ከፍታለሁ ብዬ አስብ ያለሁኝና ሳላ እናንተ ማበረታቱኝ በዛው እንዲስበኝ ማለት ነው። ያምላችሁ ነገሮች ሲጥማችሁ ትቀጥሉበታላችሁ ማለት ነው። እና የእናንተ ግዣኝ ያስፈልገኛል፣ የእናንተ ማበረታታት ያስፈልገኛል። እና እገዙኝ። ብዙዎቻችሁ እቃ ታዛላችሁ ከሩቅ ቦታ ምናምን፣ በቃ ምክንያቱም ወሎ ውስጥ አብዛኛው ወደዚህ ሀይቅ ዙሪያ ሰው ያለ አይመስላችሁም። እና እኛ አለን አበረታቶኝ፣ ገዙኝ እታዘዛለሁ ማለት ነው። ማዘዝ ለምትፈልጉ ስልክ ቁጥሪ አለ ከፕሮፋይል በታይ ላይ አለ። እንደዚሁም ደግሞ ኮሜንት ቦታ ላይ ያስቀምጣለሁ፣ ፔና አደርገዋለሁኝ። ቁጥሪ አንስታችሁ በዋትስአፕ ወይም በቴሌግራም ማውራት ትችላላችሁ። መደወልም የምትችሉ መደወል ትችላላችሁ። እና በማንኛውም ሰዓት ታገኙኛላችሁ። የምፈልጉትን ሀሳባችሁን በኮሜንትም ሆነ በሪከርድም ማስቀመጥ ትችላላችሁ። እንሻላ ደግሞ ስታዙኝ ለወሬ እንድመች ለወሬ እንድመች እቃ ልገዙ ስትሉ ልክ ከመግዛታችሁ አንድ አምስት ቀን ቀደም ብላችሁ እቃውን ጠይቄ ካላችሁኝ በዛው ሳምንት ውስጥ ቶሎ መግዛት አለባችሁ። ያ ምላችሁ ሀዲያ ሰረቀችን፣ ሀዲያ ጭበረበረችን ብላችሁ እንዳታስቡ እያደርጋችኋል። ምክንያቱም ያለንበት ጊዜው አሁን ያያችሁት እቃ ነገ የለም። ያ ማለት ዋጋው ይጨምራል አሁን አምስት ሺህ የተባለው ነገር ስድስት ሺህ ሶስት ሺህ የተባለው ነገር አራት ሺህ እንደዛ የሚሄድበት ሰዓት አለ የሆነ ሰዓት በቃ በደቂቃ ነው ገበያ የሚለወጠው እና ያን ነገር እንትን ለማለት በታማኝነት ለመስራት እናንተ እቃውን መግዛት ፍላጎት ያላችሁ ሰዎች ሬዲ ስትሆኑም ዝግጁ ስትሆኑም ማዘዝ በቃ ይሄን ይሄን እቃ ፈልጋለሁ ብላችሁ መናገር ያ እቃ ደግሞ ተጠይቆ እንደተነገራችሁ ብሩን ልካችሁ መግዛት እንደዛ ከሆነ እኔም ለእናንተ ታማ ይሆናለሁ፣ እናንተም እኔን ታምኑኛላችሁ። በቃ እንደዛ ይሆናል ማለት ነው። እኔ በጣም ያስጨንቀኛል፣ ገባችሁ? ብዙ ጊዜ መስራት እፈልግና እጨንቃለሁኝ። በቃ በላችብን ቢሉኝስ፣ የሆነ ነገር ሆነብን ቢሉስ ብዬ እጨንቃለሁ። እያየሁ ነው፣ ታዋቂ ከሆነ ሰዎች እንማራለን ማለት ነው። ብዙ ሰዎች እያየን ነው። እና የነዛን ነገሮች ለመፍታት የሆነ ነገር ታዞ መቆየት የለበትም ብዬ አስባለሁ። ሲቆይ የሆነ ነገር ይፈጠራል። እነዛ ሰው ወይ እኔ እኔ ልገዛ ስል እቃ ሊወደድ ይችላል። እናንተ የላካችሁልኝ ብር ላይ በቃ ይችላል። ከዛ በቃ ጭበረበረችን ብላችሁ ልትጣሉኝ ትችላላችሁ። እኔ ያንን ነገር አልፈልገውም። ሀይቀተን በቃ መሆን ያለባት እንደዛ ነው። ያ ሰውዬ ሊገዛ ሬዲ ሲሆን ዝግጁ ሲሆን እጠይቅለታለሁ። እንደጠየቅኩለት ብሩን ይልካል። እቃውን እገዛለታለሁ። ሰፕራይዝ አደረግለታለሁ። እንደዚህ ለመስራት ዝግጁ ነኝ ማለት ነው። ምክንያቱም የሰው ሀቅም አልፈልግም። ሀቃችሁም እንዲነከኝ አልፈልግም። ምክንያቱም የሰው ሀቅ የሰው ነው፣ ላብ የሰው ላብ የሰው ነው። ምንም ነገር ቢሆን ማለት ነው። እኔ ደግሞ ማግኘት ያለብኝን ማግኘት አለብኝ እንጂ ከእናንተ አጭበርብሬ ማግኘት የለብኝም ብዬ ስለማስብ ነው ማለት ነው። እና በታማኝነት ሻልና ወደፊት አብረ እንሰራለን ብዬ ተስፋ አደርጋለሁ። ሆይ ላይክ ሸር ሰብስክራይብ ማድረግ ቻናል የናበረታቱኝ ሀሳባችሁን በኮሜንት ግለጹ። በማንኛው ቻናል የስራ ቻናል አድርገው እንግዲህ ከሁለት አንዱ ምረጡ ማለት ነው። እና አመሰግናለሁ ስለምትከታተሉ ሰሞኑን ጠፍቻለሁኝ። እንግዲህ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱህ።